ኛ የእግዚአብሔር ፍቅር ያለው ሰው የሚረዳው መጽሐፍ ነው። ወደዚያ ፍቅር የገባ ሰው ማለት ነው። አዎ፣ አዎ፣ አዎ። በትክክ የሚገርም ነው፣ የሚገርም ነው። የምን ላይ ነበር ይሄንን የሚለው? አለው እኮ ኦሪገን እኮ፣ ኮሜንተር ያለው እየተረጎመበት ላይ ነው። አዎ፣ በእርግጥ ኦሪገን እንደሚያቁት ትርጓሚ ማለት ነው። አንዳንድ ያስተምሮ ችግርም አለበት፣ ግን እንደዚያም ሆኖ ጥንታውያን አባቶች ከእሱ ትርጓሜ ብዙ ወስደዋል። እንደሚታወቀው ቤተክርስቲያን ታሪክ እንግዲህ አባቶቻችን የመለየት አቅም ስላላቸው አጣርተው እና የዮሐንስ ወንጌልንም እንደዚያ ይለዋል። የዮሐንስ ወንጌልን በዚህ ምድር ላይ ሙሉ በሙሉ ጠንቅቆ የሚረዳው የለም። እሱን ራሱ ለመረዳት ወደ ሰማይ መግባት አለብን ይላል። እንደ ንስር፣ አዎ፣ ዘንስር ዮሐንስ አይደል? ዘንስር ዮሐንስ አዎ። እና ይህ ማለ በጣም ደስ የሚል ትምህርት ነው። ተማሩ። በተራሮች ላይ እየዘለለ ይመጣል ውዴ፣ ትላለች ሙሽራው። በተራሮች በኮረብቶች ላይ እየዘለለ ይመጣል የሚለው ሊቃውንቶች ተረጉሙ፤ በነቢያት ትንቢት በአበው ተስፋ ላይ እየተረማመደ ይመጣል እነሱን ምክንያት አድርጎ ተስፋቸውን ይዞ ይመጣል። አበውን ተራራ ኮረብታ እያለ በእነሱ ነው የሚመጣው፣ ለእነሱ በተነገረው ተስፋ፣ በእነሱ በተነገረው ትንቢት መሰረት ነው የሚመጣው እያሉ ይተረጉማሉ። ድንቅ ነገር አለው። ማሌ ማሌ ሰሎሞን፣ እሱን ተከታተሉ። አንደኛ፣ ሁለተኛ ቀሲሴ የአርቡ የሚቀጥለው የአሁኑ ባለፈው ስንነጋገር ያስታውሱ ከሆነ ወቅታዊ ጉዳዮች እንነጋገራለን እስኪ ብለን ነበረ። በአሁኑ ሳምንት ግን ይሄ ወቅታዊ ጉዳይ እንዴት ነው፣ ብንዘለው ይሻላል መሰለኝ አይደል? አሁን ባለው ሁኔታ እንደው ዝም ብሎ ከተነገረው በላይ ብዙም ላንጨምር ነገር። ወቅታዊ? የትኛውን ነው ወቅታዊው? ይሄ ሰሞኑን የሚያነጋግሩ ጉዳዮች አሉ አይደል? አዎ። ይሄ በእኛ በቲክቶኩ ላይ አይ እሱ ላይ የሚገርመውት እንኳን አነሱት። እኔ ማታ ተኝቼ እያሰብኩ ነበር። እንደው እንደው የሆነ እውነት ለመናገር ከዚህ ቀደም ተናግር የነበረ የውስጥ አደረጃጀት መፍጠር እንዳለብን ይሰማኛል። መመር በውስጥ በጣም አገልግሎቱ እየሰፋ መጥቷል እና ለዚህ ደግሞ የሆነ ተቆጣጣሪም ሆነ የጋራ ምክክር ያስፈልገዋል። እኔ አሁን ይሄ መጠዛጠዝ የሚመስል ነገር ማከፋፈል የሚመስሉ ነገሮች በፍጹም በፍጹም አልደግፋቸውም። ልናወግዛቸው የሚገቡ ነገሮች ናቸው። እንደው በጣም ትምህርት ላይም እንዳናተኩር የሚያደርግ ነገር ስለሆነ፣ በመሃል ላይ በመካከል ላይ ቅሬታዎችን እንዳይኖሩ መምህር፣ እንደው ይህን ነገር ብንነጋገርበትና ለምሳሌ እኔ ጋ የሚታዩ ክፍተቶች ካሉ፣ እዚህ እዚህ ቦታዎች ላይ ክፍተቶች አሉ እና እንደው ትንሽ እኛም ተሰናክልናል፣ እንደዚህ ያሉት ነገሮች ቢስተካከሉ የሚል ውይይት የምናደርግባቸው ነገሮች እንደ ሌሎቹ ዶሚኔሽን አይደለንም። እኛ አንዲት ቤተክርስቲያን ስለሆነ ያለችን ኖ የሚል ሰው የለም። እንደሚታወቀው እና የምንመካከርበት ነገሮች ያስፈልጋሉ። ዝሙ ማንም እየመጣ እንደፈለገ እንዲሆን አይ ቲንክ እኔ ተቋሙም እንዲሰራ ማድረግ ያለብን ይመስለኛል። ቤተክርስቲያን ራሱ ይህን እንድታደርግ ሪኮመንድ ማድረግ እና ወደ ቁጥጥር መምጣት ካልተቻለ ዝም ብሎ ክፍት በር ሊሆን ይችላል እና አደባባይ ላይ ግን እኔ ብዙ ነገሮችን አላየሁኝም። ይሄ እንደዚህ ያሉትን ነገሮችን ኮሬክሽን እንስጥ ከተባለ ቢኖር ደስ ይለኛል። እኔ ጥሩ ነው እንነጋገርበት። ግን እንደው ይሄ ዳርና ዳር ጠርዝና ጠርዝ ላይ የሚያዙ ነገሮች ግን እኔ በእውነት ለመናገር እዚህ ውስጥ መግባት አልፈልግም፣ አይመቸኝም። ጥሩ አይደለም። ይ አብዛኛው ነገር እ ኤክስፕሬሽኖች ወደ የት ይወስዳሉ ምናምን የሚለው ነው እንጂ የተለያየ የተዳረቀ ነገር ምን አይታየኝም። አብዛኛው ሰው አንድን ነገር በዚህ መንገድ ስትገልጸው ችግር ይፈጥራል፣ በዚህ መንገድ ስትገልጸው ችግር ይፈጥራል የሚል ነው እንጂ እንደው በጣም ተለቅ ብሎ ሲታይ ያን ያህል የሚያለያይና የሚያጋጭም ብዙ ነገር አይታየኝም። ከዚህ የእውነት ለመናገር ማለት ነው። አዎ አዎ፣ ለዚያ ነው ማለት ከዚያ በላይ ከፍየሏ በላይ እንዳለው ነው ሰውየው። አንዳንድ ነገሮች ከኢሹ ከተያዘው ጉዳይ በላይ ጉዳቱን መመዘን እኮ ነው፣ የትኛው ይበልጣል። እኔ በማስተምርበት ጊዜ እኮ ሰዎችን የማይጠቅም ከሆነ ከማስተምር ይልቅ አለማስተማር የሚጠቅም ከሆነ እኮ ይህ ግዴታ ወጥቼ ማስተማር አይጠበቅብኝም። እንዴ ባለኛ አገልግሎት በጸሎት እየተጋሁ በሌላው አገልግሎት መሰማራት ነው እንጂ የስሜት ጉዳይ አይደለም። የአገልግሎት ጉዳይ ስለሆነ ሰዎችን የአገልግሎት ጉዳይ ስለሆነ ሰዎችን የሚያተርፍ ነገር ማድረግ አለብን። እና ግን አሁን እንደተባለው አንዳንድ ትምህርቶች ላይ ስንመለከት ያንን ትምህርት ትክክለኛነቱን ለማሳየት ከምንሄድበት በላይ ሰዎችን የሚሰብር እንዳይሆን ሰዎችን ሌላ ወደ ሌላ ጽንፍ እንዲይዙ የሚያደርግ ነገር እንዳይኖር በጣም በጣም መጠንቀቅ ያለብን መስሎን የሚሰማኝ እና ስለዚህ እርስዎ ደግሞ ጎበዝኖት በጣም ሚዛን ጠብቀው ነገሮችን አስማምተው የማየት እይታም ስላለሁት እኔ እርሶ ቤት ይህንን ማኔጅ አድርገው ውይይት ቢያደርጉት እኔ አለሁኝ፣ ምንም ችግር የለውም ብዬ አስባለሁ። ግን ስም እየጠቀሱ ገሌ፣ ገሌ፣ እነ ገሌ የሚለው ነገር በፍጹም በፍጹም የሚመከርም ነገር አይደለም፣ ትክክል አይደለም። ትክክል አይደለም። ያስቀይማል። ሰው ማንም ሰው ማዘን የለበትም። በወንድሞች እንደዚህ ትደረጋለሁ ብሎ ማንም ሰው ማለቀስ ያለበት አይመስለኝም እና ግን ስህተቶች ሲኖሩ ግን በውስጥ ላይ የምንኮረኩመው ሰው ይኑር፣ የምንቀጣው፣ የምንቆነጠጠው አይ አጥፍታል ስነ ስርዓት ይኑር ምናምን ብለን እንደ እንደ ልጅ እንደ ቤተሰብ የምናወራቸው ነገሮች መኖር አለባቸው ብዬ አስባለሁ እና ጥሩ ነገር ነው ጽንፍ የያዙ ሰዎች ወደ ወደማይሆን ነገር ስም እየጠሩ ወደ ዘለፋ የማይሄድ ከሆነ ማኔጅ የሚያደርጉት ከሆነ ቢኖር ችግር የለው። ትምህርቱን አንስተን ግን እንደ ዲቴል ከሄርንበት ትንሽ መጀመሪያ በውስጥ ነገሮችን የምንመክራቸውን ሰዎች ብንመክር የሚለውን አስቀድማለሁ። የቤተክርስቲያን ትምህርት ችግር የአሁኑን እንቶ ይህን ጉዳይ ብለን ወደ ቅዳሴያችን እንገባለን። ሌላውን በውስጥ አርገን የሚያስፈልግ ከሆነ የሚያስፈልግ ከሆነ ከዚህ በኋላ ትንሽ መታገስ እናርግ። በውስጥ የሚፈቱ ነገሮችን እንሞክር። ካልሆነ በጣም ከበድ ባለ መንገድ መመለስ ይኖርብናል በዚህ ጉዳይ ላይ። እስከዛ ግን ትንሽ እናቆየው እንዳሉት ሁኔታውም ተያይዞ የመጣ ነው። በአንድ በኩል የነበረውን ጽልፍ ለማቃናት ሲባል ቆየት ያሉት ነገሮች ናቸው የተነሱት እና ጉዳዩ የቆየ ቢሆንም ግን አንዱን ለማስተካከል ይሄኛውንም የሚል ነገር ስለሚነሳ እኔ በዚህ አጋጣሚ ወንድሞችን እንደው ከታች የምትሰሙኝ ካላችሁ በምንም አይነት ታምር ወደ ክርክር የሚወስዱ ነገሮች ላይ እኔ እንደገባኝ እኔ እንደተረዳሁት በሚል ሀሳብ ባንሄድ ቤተ ክርስቲያን የምትለውን ሀሳብ ይዞ እኔ ያልተረዳሁት ካለ እንኳ ለምሳሌ እኔ ያልተረዳሁት ነገር ካለ አይ ያልደረስኩበት ነገር አለ ማለት ነው ብሎ አስቦ ፖዘቲቭሊ ዋናው ትምህርት ላይ አተኩሮ መሄድ። ክፍተት የሚፈጥር ከቤተ ክርስቲያኗ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አብነት ትምህርት ቤትም በቴዎሎጂውም ቢሆን የምትሰጣቸው ትምህርቶች ላይ እነዚያን ነገሮች ይዘው አይ እነዚያን ነገሮች ይዘው አይ እንደ እይታ ደግሞ እንደዚህ እንደዚህ የሚሉ አሉ ብሎ እኛ ግን እንደዚህ እንላለን ብሎ ማለፍ ተገቢ ነው። ከዛ በተረፈ የሆነ ሚዛን ላይ አስቀምጦ እኛ እንደዚህ ነን አይ ሌሎቹ እንደዚህ የተሻለ ነገር አላቸው የሚመስሉ ነገሮች ስለሚታዩ፣ አንዳንድ ነገሮች ስለሚታዩ እነሱ ነገሮች በፍጹም በፍጹም ቀይ መስመር ናቸው። እንደዚህ ያሉት ነገሮች አያስማሙም። በፍጹም ሊቃውንቱም የሚታገሱበት ነገር አይደለም። ሁላችንም እንትን ሁላችንም እንትን የምንለው አይደለም፣ እና ሰው የግል እይታ ይኖረዋል። መቼም የራሱ መረዳት፣ የራሱ የእምነት አቅም ሌብላለን የባለፈው የሆነ ስገልጽ ትንሽ አፕን ዳውን ያለው ነገር ይመስለኛል። ሌብላለን ክርስትና ሌብላለው አንዱ መረዳት በጣም ትልቅ ነው። አንዱ ደግሞ በመጠኑ ነው፣ በአቅሙ ነው የሚረዳው። በዚህ ሁሉ ውስጥ ግን ሰው ክርስቶስን እየመሰለ በንስሐ በፍቅር፣ በሃይማኖት ፀንቶ እንዲኖር ነው የሚጠበቅበት እና ይሄንን ይሄንን መምህር እርሶም ትኩረት ሰጥተው ይከታተሉ። አይተዋል፣ አሁን እንግዲህ አዲስ አይደሉም። አይተዋል፣ አዲስ አይደሉም። ለቲክቶክ አሁን የሁለተኛ ዓመት የቲክቶክ ደቀ መዝሙር ነዎት አካባቢ አይ ፍሬሽማን ነቶ ግን፣ ያው እንግዲህ ሁለተኛ ዓመት ላይ ፍሬሽማን ይባላል እንዴ? የሁለተኛ ዓመት አይ አንድ ዓመት በቂ ነው፣ በእርግጥ ብዙ ነው። አንድ ዓመት በቂ ነው፣ በእርግጥ ብዙ ነው። አይ ጥሩ ነው ቀሲስ በቃ ትንሽ ጊዜ እናየው። እንደው እንደ መልዕክት ግን እነዚህ ነገሮች በአብዛኛው በአገላለጽ ደረጃ በፍራቻ ወደዚህ ይወስዳል ምናምን በሚሉ ነገሮች ነው። መጠንቀቁ ጥሩ ነው፣ ግን የመጠላያ፣ የመገፋፊያ፣ የመጠላለፊያ ማረግ ጥሩ አይደለም። አሁን እኔ ከዚህ ዝንደው በማየው ነገር አብዛኛው ነገር ነገ ትምህርት ሃይማኖትን የማስጠበቅ ነገ ትምህርት ሃይማኖትን የማስጠበቅ ብቻ አይደለም። የሆኑ የመቋሰል ምናምን ነገሮች አሉ። ያ ብቻ ቢሆን በድሮ በጥንት ቤተክርስቲያን በብዙ እንትኖች ላይ ፖለቲካ አብሮ ይደረብ ነበር። እንደሚያውቁት በጣም ኮምፕሌክስ የሚያደርገው ለመፍታትም ያ ነበረ የኬልቄዶን ጉባኤ ራሱ ዋናው ያለ እና ይሄ ስጋዊ የሆነውን ነገር እንቶ አሁን ይሄ መናናቅ፣ መጠላላት ምናምን እንደዚህ እሱን እሱን እንቶ በአስተምሮ ላይ ጉዳይ ከሆነ ሰው የቤተ ክርስቲያንን ጉዳይ ነው የምንሰማው። በቃ አልቲሜትሊ ቤተ ክርስቲያን ያለችውን ነገር መቀበል ግዴታችን ነው። የእኛን መረዳት ወደ ጎን ነው የምናደርገው። ምክንያቱም ምንድን ነው ሰው በራሱ እውቀት በራሱ መረዳት መታመን የለበትም። ምንም ብንል ምንም ብንል መጨረሻ ላይ ቤተክርስቲያን ያለችውን መቀበል ነው እና ቤተክርስቲያን ባለችው እንሄዳለን። እስከዚያ ድረስ የራሳችን ሀሳብ እያቀረብን ምናምን እንቆያለን። አንድ ሰው በጣም አስቸጋሪ የሚሆነው ቤተክርስቲያን ይሄንን ነው ያለች ተብሎ አይኔ ቤተክርስቲያንን አልቀበልም የራሴን ነው ካለ ችግር ነው። ግን ቤተክርስቲያን የምትለው እራሱ ግልጽ አልሆነልኝም፣ እኔ ቤተክርስቲያን እንደዚህ ነው የምትል የሚመስለኝ የኔ መረዳት ይሄ ነው ሲል ግን ይህንን ማስረዳት ነው። የእውቀት ጉዳይ፣ የትምህርት ጉዳይ፣ የሊቃውንት ጉዳይ ነው የሚሆነው። በዛ ደረጃ እንየው። ደግሞ አንዳንድ በጣም ስፔኩሌቲቭ የሆኑ በጣም ዲፕ የሆኑ የዶክትሪን የነገር ሃይማኖት ጉዳዮች እንደለት ምንድነው ለእንትን ቦታ እንስጥ ብዬ ነው ማሰወቀ ስኔ ሚስጥራዊ የሆነ ነገር አለ ከእኛ ግን በላይ በቃላት የማይገለጥ በሆነ ፎርሙላ የማይገለጥ ነገር ቃላት ወይም የሆኑ ስቴትመንቶች ጨርሰው ሊገልጡት የማይችሉት ጉዳይ አለ። በሶስት በአራት ስቴትመንት መገለጥ ያለበት በሶስት በአራት አቅጣጫ መታየት ያለበት ነገር ይኖራል። ያንን ግዴታ በአንድ አቅጣጫ ካላየሁ ብሎ መታገልም ጥሩ አቅጣጫ ካላየሁ ብሎ መታገልም ጥሩ አይመስለኝም። እኔ አይ በትክክል ማለት እውነት ሁልጊዜ በአንድ አቅጣጫ ብቻ አደለም የሚታየው፣ አስፔክቶች አሉ፣ የተለያዩ አስፔክቶች ይኖራሉ። እና እንደዚሁ ልባችን ሰፋ አድርገን በዚያ ልክ ይሄ ካልሆነ ፋንዳሜንታሊዝም ይመጣል። ፋንዳሜንታሊዝም ማለት እውነቱ እኔ በማየው በኩል ያለው ብቻ ነው የሚል፣ ሌላ አገጽ የለውም፣ ሌላ እይታ የለውም፣ አገጽ የለውም፣ ሌላ እይታ የለውም፣ ሌላ የለውም የሚጨፈንነትም እንዳይኖር ሰፋ እናድርግ። ሌላ ሰዎች ምንድን ነው ኮንሰርናቸው? የሚከራከሩበት ጉዳይ ምንድን ነው? ምን ለማስጠበቅ ነው? እንደ አቋም ይዘው አንድ ነገር ይሄ እንደዚህ ነው ብለው ሲታገሉ፣ በደንብ ወደ ልባቸው ቀረብ ብለን ምንድን ነው ውስጣቸው ያለው ምን ይጎላል ብለው ነው የሚታገሉ ብለን ኮንሰርናቸውን መጠየቅ ጥሩ ይመስለኛል ጄጅ ከማረግ ከማረግ ከማረክ የሆነ ስም ከመስጠት ወደ ሌላ ምዕራፍ እንደው ነገሩን በችኮላ ከፍ አድርጎ ሌላ መልክ እንዲህ እስከ ማረግ በፊት ለመረዳት መሞከር ማዳመጥ ጥሩ ነው። እንደዛ ነው ማስበው። ቀሲስ፣ እንደው ይሄን ሀሳብ እኔ በጣም እወደዋለሁኝ። መምህር፣ እንደው ሰዓት የደርሶብኛል እንጂ ብዙ ብዙ ብል ደስ ይለኝ ነበር። በዚህ ጉዳይ ላይ እኔ በጣም ነው የምወደው። እኔ ለቤተ ክርስቲያን የሚያስፈልገው እምነትና ቅንነት ነው የሚያስፈልግ፣ እና ቅናት ያስፈልጋል። እና ቅናት ያስፈልጋል። እምነት የእውነት እንደው የእውነት የእውነት እምነት ሊኖረን ይገባል። በቃ የእውነት ከዚያ በተረፈ እምነት ከቅንነት ማለት ፍቅር ሲኖር ነው። ቅንነት መኖር አለበት። ከዚያ በተረፈ ቅናት ያስፈልጋል። ቅናት ለቤተ ክርስቲያን የመቅናት ትኩስ የመሆን ለዘብተኛ አለመሆን ያስፈልጋል ብዬ አምናለሁ። ቅንነት በሌለበት ሁኔታ ግን ይህንን ለማለት ፈልጎ ነው። እኔ ቤተክርስቲያን መምህር ሁሌ የምለው ነገር አለኝ። እንዲሆነ የሆነ ቅሬታ በቤተክርስቲያን የሆነ ሰው ግለሰብ በእኔ ቤተክርስቲያን የሆነ ሰው ግለሰብ በእኔም ላይ ሊሆን ይችላል። በሆነ ነገር ካለ ወንጌል ሳስተምር በጣም ነው የምፈራ፣ በጣም ነው የምጠነቀቀው። ወንጌል እንደፈለጉት የሚከፈል ነገር ነው። ማለት ሰው ፖዘቲቭሊ ካልተረዳው ሊሰናከልበት ጭምር የሚችል ነገር አለው። አሁን የተናገሩኝ እኔ ነገር አለው አሁን የተናገሩኝ እኔን ነው። አሁን ለምሳሌ የዘሞተ ሰው ቢኖር ስለዘሞ ሙስታ ሲያስተምሩ እኔን ነው የተናገሩ ሊል ይችላል። የሰረቀ ሰው ቢኖር አትስረቅ የሚለውን ሰው ሲያስተምሩ እኔን ብለው ነው ሊል ይችላል። ሰው ጥንቃቄ፣ ፍቅር በሌለበት ሁኔታ ወንጌል በጣም ከባድ ነው፣ በጣም ከባድ ነው እና ይጨነቃለሁኝ። እኔ የሆነ ችግር ካለ ለማስተማር በጣም ነው የምጨነቀው። የሆነ ነገር እንደው እኔ ባላሰብኩት መንገድ የሆነ ነገር ተናግሬ የሆነ ሰው ይቀየምስ እና በወንጌል ሰበራ ደግሞ የለም መጠገን እንጂ እና እንደዚህ ያሉት ነገሮች ስለሚኖሩ ከምንም በላይ የሆነ ነገር እናስተካክላለን ብለን የሆነ ነገር እንዳንሰብር፣ ሰዎች ያላሰቡትን ነገር ብለን ልባቸውን እንዳናደማና የመገለል አይነት የመገፋት አይነት ስሜት ተሰምቷቸው ሌላ ነገር እንዳይሆን በጣም መጠንቀቅ አለብን ብዬ አምናለሁ። ለዚህ ደግሞ ትሁት መሆን መታዘዝ፣ እንደው በጣም እውነት እንኳ የሚመስለን ነገር ካለ ያንን ነገር ግትር ብሎ ከመሄድ ይልቅ ዛስ ፋይል እኔ የተረዳሁት እንደዚህ ነው፣ እንደዚህ አይታችሁት ከሆነ ብሎ እምነት እኮ እኛ የደረስንበት በሙሉ ሌሎች ይደርሱበታል ማለት አይደለም። ሌሎች የደረሱበት በሙሉ እኛ ያደርሰን ምራት ማለትም አይደለም። እና ቅንነት ያስፈልጋል፣ ታዛዥነት ያስፈልጋል። እና ያንን ደግሞ ለማድረግ እውነት መናገር ሩቅ አይደሉም። አሁን የሚነሱ አንዳንድ ነገሮችም በዚህ አይነት መንገድ እንሄዳለን። ይህንን ምክር፣ ይህንን አይምሮት እግዚአብሔር ጠብቅለውት መምህራችን ሆርሶንም እና ወደ ሊቀ ሊቃውንት እንሄድ አሁን አሁን ጉባኤ ደርሶብኛል። ሰላም ሁኑልን፣ ሰላም ሁኑልን።